ልዩነትህ ጌጥ ይሁንህ ወንድሜ፣ አንቺ ምህቴ። አንተና የትዳር አጋርህ ወይም አንቺና የትዳር አጋርሽ ማትግባቡና እንዲያውም በሐሳባችሁ ተቃራኒ ልትሆኑ ትችላላችሁ። አንተ ከትዳር አጋርህ ወይም አንቺ ከትዳር አጋርሽ ጋር ብቻ ሳይሆን ከሥራ ባልደረባ፣ ከጎረቤት ዕድልና ጊዜ አብራችሁ እንድትሉ አብራችሁ እንድትኖሩ አብራችሁ እንድታሳልፉ ከሰጣችሁ ማንኛውም ሰው ጋር አንድ አይነት ሐሳብ አንድ አይነት አመለካከት ላይኖራችሁ፣ ላትግባቡና በሐሳብም ተቃራኒ ልትሆኑ ትችላላችሁ። ይሄ ምንም ማለት አይደለም። ደግሞም ይሄ ተፈጥሮ ባርካ የሰጠችን በረከት እንጂ መርገምት አይደለም። ምክንያቱም ሁላችንም በአፈጣጠራችን ልዩ ልዩ ነንና፣ በአንድ ጊዜ አንድን የራዲዮ ጣቢያ እናዳምጥም፣ አንድ አይነት ወረቀት አናነብም፣ በተመሳሳይ ሰዓት አንተኛም፣ በአንድ አይነት ቦታ በተመሳሳይ ዓመት ወር፣ ቀን፣ ደቂቃና ሰከንድ አልተወለድንም። አንድ ዓይነት ምግብ አንወድም፣ አንድ ዓይነት ምግብ አንጠላም። ይህ ማለት በተለያየ ቦታ ልንውል፣ ስለ ተለያየ ነገር ልናስብ፣ ለነገሮች የተለያየ አመለካከት ሊኖረን ይችላል ማለት ነው። ይህ ደግሞ ጤናማነት እንጂ ሕመም አይደለም። ታይቶ ተነክቶና ተሰፍሮ በማያልቀው ተፈጥሮና የተፈጥሮ በረከት ልንደሰትበት የምንችለው እኛ ልዩ ልዩ በመሆናችን በልዩ ልዩ መንገድ ልንደርስበት ስንችል ብቻ ነው። ለዚህም ነው ተፈጥሮአችን አንድ ሆኖ በሐሳብም በመልክም በሁኔታም መለያየታችን ትሩፋት እንጂ መርገምት የማይሆነው። ልዩነት መርገምም ሕመምም የሚሆነው አንደኛችን አንደኛችንን ለማወቅ ፈቃደኛ ሳንሆን ስንቀር፣ አንደኛችን በአንደኛችን ጎደሎ ልንሞላ ፈቃደኝነት ሲጎድለን፣ ተፈጥሮን በራሳችን ጉልበት ሽረን ሐሳብን ወደ አንድ ጥግ ብቻ ለመጠቅለል ስንሞክር፣ በአንድ ዓይነት ቀለም ብቻ ልንዋብ ስንሻ ብቻ ነው። ልዩነታችንን ስናውቅ ልዩነታችንን ማቀራረብ ማስታረቅና ጌጥ አድርገን መኖር ይቻለን ዘንድ አጋዥ የሚሆኑን በጋራ ልንከውናቸው የምንችላቸው በርካታ ነገሮች ሞልተውናል። አብረን ስንውል የእንስሳ የሆነውን ግብታዊነት እየጣል የሐሳብ ማጥለያና ማርጊያ የሚሆነን ሰዋዊ ጊዜ ስንሰጣጥ፣ ስንቀባበል መደማመጥ እንጀምራለን። ስንደማመጥ የሌላውን ወገን ብቻ ሳይሆን የራሳችንንም ጎደሎ የምናይበትን እድል እናገኛለን። እድሉም ጎደሏችንን ሞልተን የሌላውንም ጎደሎ እንድንቀበልና ተሞላልተን እንድንኖር ያደርገናል፣ ይረዳናል። ይህም ያተርፈናል፣ ያሳድገናል፣ ይሞላናል፣ ያስከብረናል። ሁሌም ከእኛ ውጭ የሆነ ሌላ ሐሳብ፣ ሌላ አመለካከት፣ ሌላ እውቀት ሲመጣ ልንበረግግ፣ ጋሻችንን ወልውለን ጦራችን ልንሰብቅ አይገባንም። የሚገባን ፈቅደን ከኛ የተለየ ሐሳብ ሊያስተናግድና ሊያርፍበት የሚችል ቦታ ከፍተን መጠበቅና ማስተናገድን መልመድ ብቻ ነው። ሰው የሆነ ማንም ምድራዊ ፍጡር ሁሉ ባለጎደሎ እንጂ ፍጹምና ሙሉ አይደለም። ፍጹም የሚባል ነገር የለም፣ ማንምም ፍጹም አይደለም። ፍጽምና የተሰጠው ለመለኮት ብቻ ነው። ሙሉነትም እንዲሁ። ስለዚህ አንተም እኔም አንቺም ፍጹም አይደለንምና ከማንም ፍጽምናን አንጠብቅ። ሌሎች እንደሚሳሳቱ ሁሉ አንተም ትሳሳታለህ። ማንም ሁሉንም እንደማያውቅ ሁሉ አንቺም እኔም ሁሉንም አናውቅም። ያንተና እኔ ሁለት ዐይኖች በአንድ ጊዜ ከፊታቸው የተዘረጋውን ዓለም እንጂ ሦስት መቶ ሥልሳ ዲግሪ ዙሪያቸውን ማየት አይቻላቸውምና የእኛ ዐይን የማይደርስበትን ንፍቅ በማየት ጐደሏችንን የሚሞሉ ሌሎች መኖራቸውንም ልብ እንበል። ስለዚህ ሁሌም አእምሮአችንን ክፍት አድርገን በመጠበቅ የመግባባት የመቻልንና የመሙላት ጥበብን እንካን ዘንድ የእውቀት ብልሃትን እንታጠቅ። በማስተዋልና በእውቀት ላይ ተመስርተን ለሚያመሳስሉንና ለሚያግባቡን የጋራ የሆኑ ፍላጎትና ዝንባሌዎች የበለጠ ጊዜ በመስጠት አብረን ብንከውናቸው ብናዘወትራቸውና ብንደጋግማቸው ከሚያራርቀን ይልቅ የሚያቀራርበን ከሚያፋጥጠን ይልቅ የሚያደማምጠን በብዙ እጥፍ ይበልጣል። ያለመቻልን ገደብ ጥሶ ለማለፍ ዋናው መንገድ መሞላላት ነው። ትዳር ማለት ለዚህ ነው። ጓደኝነት ማለት ለዚህ ነው። ወንድም ማለት ለዚህ ነው። ወዳጅ ማለት ለዚህ ነው። ወገን ማለት ለዚህ ነው። ሰው ማለት ለዚህ ነው። ጎደሏችን የሚፈጥረውን ክፍተት ሞልቶ ተያይዞ ለመሻገር ተስማምቶና ተከባብሮ ለመኖር የሚያስፈልገን ልዩነታችንን መጠፋፊያችን፣ መናቆሪያችን፣ መኳረፊያችን ሳይሆን ጌጣችን ማድረግ ነው። እና ወንድሜ ልዩነትን አትፍራ። የተለየ ሐሳብ አያስበርግግህ። አዳምጥ፣ አስተውል። ያኔ ትሞላለህ። ልዩነትን መጠፋፊያ ሳይሆን መዋቢያ ጌጥህ ይሆናል። ሰላም ሁንልኝ።